ጉዞ ወደ ስደት ቦሌ ዓለም አቀፍ ኤርፖርት። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልብል እግዚአብሔር ልጆች እንዴት አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውድ የወለተ ማርያም ዩቲዩብ ተከታታዮች፣ እንግዲህ ዛሬ ወደ ውጭ ልወጣ ነው። ይሄው ዓለም አቀፍ በረራ ነው ቦሌ ዓለም አቀፍ በረራ ወይም ኤርፖርት ነው ያለሁት። ወዴት እና እንዴት እንደሚሄድ አሳያችኋለሁ። እሺ እንዳትጓጉ። ጉንፋን በጣም በጣም ነው የያዘኝ። አልተወኝም ከዚያን ቀን ጀምሮ። ዛሬ እንግዲህ ይኸውላችሁ ምን ላሳያችሁ ነው? አበባ እያሳየው ነው። እና አንድ እህቴ የማላውቃት እሷ የምታውቀኝ በይቶ መድኃኒዓለምን ዝክር ዛሬ እሷም ከሚዘክሩት ውስጥ አንዷ ናት። እናም ዛሬ መግቢያዋ ነው። ከውጭ ስንት አመት ትሰራ፣ ከየት ትምጣ፣ እንዴት ትምጣ፣ ይህን በሙሉ አልጠየኳትም፣ አላቅም። የሚገርማችሁ ነገር እግዚአብሔር በሚያውቀው ማለት ነው። ብቻ ደወለችልኝ። ከስንት ጊዜ በፊት ልመጣ ነው አለችኝ። እኔ ችግር የለውም አልኳት። መድኃኒዓለም ስትለኝ አመቱ ነው ዝክር አለኝ አልኳት። ከዚያው በቃ እንትን አልኩ። አሁን ሲደርስ እንደዛ መጣውኝ። እኔም ለመድኃኔዓለም ዝክር ብዬ የመድኃኔዓለም ዝክርንም ልደርስባቸው ነው ዛሬ። መምህርም ደግሞ ግርማ አገልግሎት አላቸው ብለዋል። ከደረስንም ወደዛ ጭምር ወስዳታለሁ። እንግዲህ ማንም የለም ካሜራማን የሚቀርጸን ማለት ነው። እንግዲህ እስኪ በሰላም ያምጣትና መድኃኔዓለም እንትንላለሁ ማለት ነው። እችን አበባ ሰጥቼ ያ እቀበላታለሁ። ምንም እንደ ቤተሰብ እንደ ፋሚሊ ባልሆንም፣ ግን ቢያንስ እንኳን ትላላችሁ እና ለማንኛውም ይኸን ይመስላል። ቦሌ ኤርፖርት ዓለም አቀፍ ነው ኢትዮጵያዊ ወይም የአገር ውስጥ በረራ አይደለም። እና እንደዚህ ሆኜ እየጠበቅኳት ነው እላችኋለሁ። ወደ ሁለት ተማሪያም ዩቲዩብ ተከታታዮች እናንተ ለመምጣት ያብቃችሁ እኛም ለመቀበል ያብቃን። መድሃኒዓለም ያው ትንሽ እሱ አምሽቶ ስለሰራ አልቻልም ለመምጣት ዛሬ ደግሞ የሆነ ሕግ ወጥቷል እዛ አዲስ አበባ ላይ በጊዜ ስራ መዝጋት አይቻልም። ቢሮ የግድ ክፍት ወይም ሱቅ የግድ ክፍት መሆን አለበት እስከ ምሽቱ ሶስት ሰዓት ከግማሽ መሰለኝ፣ እንደዛ ብለዋል አሉ። አምሽቶ ነው የሚገባው። ለዛ ነው ዛሬ ደግሞ መድሃኒዓለም ያመቱ ነው እንግዲህ። እንጠብቃት እስኪ። አላውቃትም በመልክ ፎቶ ላኪልኝ፣ የምለብሽውን ልብስ እና መልክሽን ስላት፣ መንብልክ እንደልክ እንደእኔ እንዳለሁበት አሁን ጉርድ የለም ጉርድ አድርግ አላቀችልኝ። እንግዲህ በምን እንደምለያት እግዚአብሔር ይሁነኝ እስካሁን አልደወለችም ይቆ ጨብ ያለው ውርጭ ላይ በዝ ጉንፋን ማለት ነው እና እግዚአብሔር አምላክ ከሁላችሁ እናንተም ለመምጣት ያብቃችሁ ጉዞ ወደ ውጪ እንዳታስቡት በህልሜ ራሱ መውጣት አልፈልግም እንኳን በእውነት ምናልባት እግዚአብሔር ቢረዳኝ የት መሄድ እፈልጋለሁ ኢየሩሳሌምን መጎብኘት እፈልጋለሁ ከዚያ ውጪ እንኳን ስደት ስሙ ራሱ ሲነሳ ይከብዳል እንኳን አይደለም ለመውጣት እናንተን የሚመልስልን እኛን የመለሰ አምላክ ብለናል ይህ እንግዲህ ቻይናው እንደዚህ እያወራ ነው። ምንም ማድረግ አይቻልም። ለላሆነ መታለይ ተሳፋሪዋ ወደ በርሜል እምትሄደው እንኳን ደህና መጣሽ ብላታል። ግንናለ አላለሽማ እውነቱን ተናገሪ እንግዲህ በሰላም መታለች። እግዚአብሔር ይመስገን ጋዜቃችን ሰባስበናል። ቦሌ እንደዛ አርፍደን ያው ማክሰኞ

እሳየው ዛሬ ገባች። መድሃኒዓለም መምህር ግርማ የሚያገለግሉበት ቅዱስ ምን ተሰማሽ? እግዚአብሔር ይመስገን። እንግዲህ የመድሃኒዓለም ዝክር ይሄንን መምህርን ጉባኤ ሁሉንም ተከፍልሽ፣ እድለኛ ነሽ የምር። እግዚአብሔር ይመስገን። ኧረ እኔ ምን አድርጊ? እግዚአብሔር ይመስገን። ይኸው እንግዲህ ሁሉም ደረስን። እንግዲህ ከቦሌ መጣን፣ እቤት ገባን፣ እንደገና መምህር ጋር መጣን። ቀጣይ ወደ መቀዶኒያ የመድኃኔዓለምን ዝክር ይዘን እንሄዳለን። እንግዲህ ይህ ነው ተከታተሉን። እናስቀናችሁ ፋኑኤል ቤተ ክርስቲያን መምህር የሚያሰሩት ይሄ ነው፣ ፊኒሽንግ ይቀረዋል። እያንዳንዱን ከነሱ ቢሮ ስልክ ኮንታክት እየተቀበላችሁ እነሱን በማገልገል ማገዝ ትችላላችሁ። እንግዲህ ውድ ሁለት ተማሪያም የቱ ወይም ሚዲያ ተከታታዮች፣ የዛሬው ቀን ደስ በሚል ሁኔታ መምህር ናፈቋችሁ እነሱን አገናኝን የምትሉ እንደዚህ ነው የሚገኙት። እነሱ እንግዲህ እንጂ በስልክ ቀጥታ ላይ የግል አይደለም። እድሜ ጤና ይስጥልን፣ የአገልግሎት ዘመናቸው መድኃኒዓለም ይባርክልን። እንግዲህ ወይኔ ጸበሉ በጣም እሰይ! እንዴት ደስ ይላል! ሰበል ያስደነግጣል እንግዲህ የኔ አባት ደስ ሲሉ ሺ ዓመት ያኖርልን። የምር ሰበሉ ሲቀሳቀስ ደግሞ በጣም ደስ የሚል ነው። እንግዲህ እናንተንም ለዚህ አብቃችሁ መታችሁ ለመቀበል መታችሁ ደግሞ እንዴደ አገልግሎቱን ለመሳተፍ ያብቃችሁ፣ ያብቃን፣ እድሜና ጤና ያድለን። ደስ የሚል ፕሮግራም ነበረ። ተከበሩ መምራችን

ጠተነው የማያጠም ያንነ እያደረጋችሁ አሁን ያልቃል አሁን ያደረጋችሁት ነገ ሲሄድ ደግሞ የማያልቅ የህይወት ምግብና መጠጥ ነውና፣ እግዚአብሔር ሁላችሁንም በያላችሁበት በሰርነቱ እሱ ተሰቅሎ ደሙ ፈሰሰበት በበረከተ መስቀል ሁላችሁንም በያላችሁበት ይጎብኛችሁ። ይሄ ነው ትልቅ ህይወት ማለት ነው፣ ወገኑን መጎብኘት ማለት ነው። ቤተሰቦችን እንግዲህ የተራቡትን፣ የተጠሙትን፣ የተቸገሩትን አንሺ ያጡትን መጎብኘት ማለት ትልቅ መንግስተ ሰማያትን ማየት መጎብኘት ማለት ነው እና እናንተ አዎ በሰማይ የሚጸርቁ በምድር ያስታውቃሉ። ስለዚህ እዚህ የመጠጠ ምን ትፈልጋለ? የመንግስተ ሰማያት ባለቤቶች ናችሁ። ወገኖቻችሁን እነዚህ ሁሉ በስጋ እንደመገባችሁ አትቀሩ፣ በነፍስ ሁሉ ተመግቧቸዋላችሁ። ለዚያ ያድረሰው ይሄን ዝክራችሁ ለሀገራችን ሰላም የሚሆኑ በህዝባችን አንድነት የሚሰጥ በታመሙ የሚፈልጉ በታሰሩ የሚያስፈታ በተራቡ የሚያጠግብ ያደርግልን። በእያላችሁ ወገር በእያላችሁበት ሰላም እግዚአብሔር ጤንነቱን ሰጥቶ በረከቱን ሰጥቶ ይጠብቅልን። ዛሬ በጣም ለየት ያለ በዓል ነው። እግዚአብሔር አምላካችን ተሰውቶ እኛ ህይወት ያላበሰበት ቀን። ስለዚህ በዚህ ቀን እናንተ እግዚአብሔርን አስባችሁ እግዚአብሔር ያደረገውን በረከት አሁን እያደረጋችሁና በበረከት ይጎብኝልን ነበር። ያን የበረከቱ ተሳታፊ አድርጎናል። እግዚአብሔር ስለዚህ ጊዜ ቃለ የእግዚአብሔር አዳኝነት ሁሉም በረከት እስከ መጨረሻ ድረስ

የበረከት እንድታረግልን ፈቃድ ይሁን እንዲሁም የአባቶቻችንን ማይጠት ዳልም ይጉ የስጋ በስጋ የሚያሰቃያቸውን ሀይል አጋልም የሚያርቅና የሚያስወግድ እንድታረግልን እነምናለን። እግዚአብሔር ሆይ የልጆችን ዝክር የተማርያምን፣ የሁለተ ዮሐንስን፣ የሁለተ ገብርኤልን፣ የአስቃለማርያምን፣ የሁለተ ማርያምን፣ ጸዳለማርያምን፣ ሁለተ ኢየሱስን ወለተ ሰማይትን አስካለ ማርያምን ኃይለ ገብርኤልን ገብረ እግዚአብሔርን እንዲሁም ሌሎቹ በስውር ሆነው የሰጡትን ሁሉ አንተ ሁሉን የምትመረምር ሁሉን የምታውቅ አምላክንና ስጦታቸውን ተቀብለህ ከአንተ ጋር የሚያገናኛቸው ከቤተሰቦቻቸው ያቀረቡትን ስጦታ የሚያድናቸው ፈውስ የሚሰጣቸው እንዲታረግ እለምናያለን ኢትዮጵያንና ህዝቦቿ